ሔርሜላ አብርሃም ሩታ መቅደስ፣ እንደዚህ እንደዚህ እንደዚህ እንደዚህ ሰውዬ፣ በጣም በጣም በጣም ነው የሰለቻችሁኝ። በጣም ማን ነው ግዴታ ያደረገው? እስቲ ንገረኝ። እኔም በጣም በትዕግስት እያወራሁክ ነው። ሰነዝርብኝ ነው ጭራኔ ነው እስካሁን እንጂ ችግር የለውም። ምታኝ፣ የሁሉ ነገር የሚመጣ በአንድ ሰው ምክንያት ነው። ምታኝ። ድጋሚ እንዳትነካኝ ሰማኝ። እንዳልነካሽ ከፈለሽ ድጋሚ እንዳትነካኝ እንዳልነካሽ ከፈለሽ በስርዓት ቆመሽ በክብር አውሪኝ። አይዮ ስለዚህ ሁሉንም ነገር ትሰማላችሁ፣ ሁሉንም ነገር ታጣራላችሁ፣ ምናምን ነገር። እኔ የምለውን ነገር ደግሞ እዚህ ጋር ማንም ሰው እያመነኝ አይደለም። ገባ ካይደለም የምታደርጊው ነው የምታወሪው ነገር ፍጹም የተለያየ ነው። አንቺ እኔ አላቅም ታውቂያለሽ ስለኔ በቃ ሰላም ሰላም፣ እንዴት ናችሁ የኔ ተወዳጆች? እንደምን ቆያችሁልኝ? እንደምን ከረማችሁልኝ? በጣም ፍቅፍቅ ብላችኛል። ጠፍቻለሁኝ፣ አውቃለሁኝ። ለእሱ ደግሞ በጣም ይቅርታ። በተለያየ ምክንያት ነው የጠፋሁት። ሁሉ ነገር እንደምናስበው አይደለም፣ ሁሉ ነገር እንዳወራናቸው አይደለም። በተገላቢጦሽ እየሄዱ ነው። ከዛሬ ነገ ይሻላል፣ ከአንዱ አንዱ ይሻላል እያለን ስናስብ ከዛሬም ነገ ሳይሻል ነገሮችም ሳይስተካከሉ የመጣ ሁሉ ነገሮችን እያፈረሰ እየሄደ ነበረ። አብርሃምና ሩታ አሁን ላይ በጣም አንድ በሚሆኑበት ሰዓት አብረው መሆን እያለባቸው እየተለያዩ፣ ከአንዱ አንዱ ይሻላል አንዱ ያስታርቃል ስንል ጭራሽ እያጣላ መሀላቸው ላይ እየገባ እያራራቀ ነው እየመጣ ያለው እና በጣም ብዙ ነገር አሳልፈዋል። ሔርሜላም ከመጣች በኋላ ብዙ ነገር ተቀይሯል። አመጣጧ ጥሩ መስሎ ነገሮችን አበላሽታ ጭራሽ ተለያይተው እንዲኖሩ አድርጋለች። እና ከዚያም አልፎ ሌላ ትልቅ ሰው ከጀርባቸው እንዳለ ነው እየሰማን ያለ ነው ማለት ነው። እስከ ዛሬም ብዙ አውርተናል፣ ብዙ ተናግረናል። የተናገርናቸውም ያሰብናቸው ነገሮች ልክ ሆኖ ነው ያገኘናቸው። ከዚህም በኋላ ደግሞ ቶሎ ነገሮች የማይስተካከሉ ከሆነ ልጁ ተወልዶ እንዴት ማሳደግ እንዳለባቸው አላቅም። አሁንም መሀል ላይ ያለው ሰው ብጥበጣን አላቆምም ከእኔ ትዕዛዝ ውጪ እንዳትወጡ እያለ እያስፈራራ ያለ አንድ ሰው አለ። ምናልባት አይታችሁ ከሆነ መግቢያ ቻናል ላይ ያ ነገሮችን ብልሽት እህት አድርጎ ነው የወጣ። ይታወቃል። ከዛ በኋላ ደግሞ መቅዲ መጣለች አብርሃም ጋር ልጅ ይዛ ይመጣችሁ ማለት ነው እና እሷቻና ላይም የሆነች ሪስ መታ ነበረ። ሳሩን ሁላችሁም ታቋት ያላችሁ በተለያየ ቤት ላይ ማለት ነው እና ይመስለኛ ስለ ሰውየው ማንነት እሷ ታውቃለች፣ ግን መናገር አትፈልግም። እና በተደጋጋሚ መቅዲ ጋር ገብታ መቅዲ ሊጠይቃት ሞክራለች ከመቅዲ ጓደኛም ጋር ሆና ሆነው መቅዲ ለሁለት ሆኖ መቅዲና ጓደኛዋ ሆነው ለሁለት ጠይቀዋታል በጣም ብዙ አውርተዋታል ብዙ አናዘዋታል ግን ምንም ልትናገር አልቻለችም እና ዛሬም እኔ ላገኛት እፈልጋለሁ በቃ ያለውን እውነታ እንድትነግረኝ እፈልጋለሁ አብርሃምንም ሩታንም ለየብቻ ለማስጠንቀቅ ሞከርን መቅዲም ከህይወታቸው እንድትወጣ ለማስጠንቀቅ ሞከርን አወራን ግን ነገሮች ምንም በቃ በማይሆን መንገድ ነው እየሄዱ የነበረው ማለት ነው እና ዛሬ ሳሮንን ጠርቻታለሁ ያለውን እውነታ እንድትነግረኝ እፈልጋለሁ በቃ ከዚህ በኋላ ዝም አንልም እና ሳሮንም እንጠብቃታለን። እየመጣች ነው፣ ደውያላት፣ ያለሁበትን ቦታ ነግሬያታለሁ። እየመጣች ነው። ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ሳሮንም የመጣች መሰለኝ። እንዴት ነሽ ሳሮን? ያለበትባቸዋ ሰላምተኛ ወይስ አስታራቂ አጠያ ቤትኛ ያሉት እንደሰይ ቤትኛ ለስድብ እንኳን አለም የጠራች ለስድብ አለ በመጀመሪያ ካሜራ የጠበኩሽ ነገር ለቤቱም አዲስ ነሽ ከኔም ጋር እንደዚህ ቪዲዮ ሰርተና እናቅ ምናምን ካየሁት ነገር አንጻር ነው፣ አንቺን ላውራሽ የሞከርኩት ላውራሽ የፈለግኩት እና በቅድሚያ ግን የተከበሩ ቤተሰቦችን ሰላም እንድትይልኝ ይፈልጋሉ። ከዛ በኋላ ወደ ጉዳይ ገባች። ሰላም እንዴት ናችሁ ውድ ቤተሰቦች? የላንዱ ቤተሰቦች ቤተሰቦቻችን እና በላንዱ ቤት መጥቻለሁ ዛሬ። እስኪ ለምን ልምጣ ለምን እኔ ማውቀው ታሪክ የለም እና እስኪ እንሰማዋለን ለሰላም ነው ብዬ ተስፋ አደርጋለሁ። እንግዲህ ውስጥሽ ምንም ማነጋሽም አስብ ያለኩ ግን አልጠበቅኩም፣ ማለት አላውቅህም ታገኛለሁ ብዬ አላሰብኩም እና እኔ በስም ብቻ ነው የማውቅህ። እንደዚህ አይነት ነገር እኔ ላሰብኩት ነገር ፈልገህ ትጠራኛለህ ብዬ አላሰብኩም። ግን እዚህ ስመጣ ደግሞ ያው ካጀማመርክ ተረድቻለሁ። በሰላም እንደምንለያይ ተስፋ አደርጋለሁ እንግዲህ ከአንተ ጋር እኔም ተስፋ አደርጋለሁ። ማለት የምጠይቅሽን ነገር በስርዓት በመለሽ ሁኖን በሰላም ነው የሚያይ እንችላለን። አይ ደግሞ ምናምን ሌሎች ቻናል ላይ እነሱ ጋር ሄደሽ ያሮን ያሮን መቅዲ ቻናል ላይ ሌላም ቤተሰቦቹ ያዝ ፊቷ አዲስ አይደለም። ምናለው ሁሌ ፊት ነው የምትጠቀመው እና ዚ ስቃስቀ መጨረሻ ላይ ችግር የለውም። ማለት በስርዓት እንድናወራ ስለምፈልግ ነው። ከነ ሔርሜላ ከነ አብርሃም ከነሩታ ጀርባ መቅዲንም እና አብርሃም ህይወት ውስጥ ገብታ ምና ማለት ይህን ሰውዬ ታውቂያለሽ፣ የአንቺ የቅርብ ሰው ነው ምናምን ነገር አረ፣ ግን ይህን ሰው መናገር አትፈልጊም፣ እንዲጋለጥም አትፈልጊም፣ ሰዎችም ሰላማቸውን እንዲያገኙ አትፈልጊም። ስለዚህ አንቺም የሱ ግብራበር ትመስለኛለሽ። እኔ ተናደሽ ምናምን ያለው ነገር ልክኛ አለ እንድትረጅ የሚፈልገው ማለት ነው፣ ያለውን እውነታ እንድትናገሪ ይፈልገው በ ለቤተሰቦችም ያለውን ነገር ተናግረሽ ነገሮች እንዲስተካከሉ ስለሚፈልግ ጫ በዚህ ሽ ሸ እንደዚህ አይነት ነገር እንደ ዝም ብዬ ላወራክ እችላለሁ። አሁን የኔን ማንነት ማጣራት አይጠበቅም። አንተ የኔን ማንነት አጣርተህ ከፈለገ ካይደለ? እሷም እንትናለች ለመ ስልክ እራሱ ኬት አገኘ ን ስልክ በዚህ ሰዓት እኮ ስልክ ኬት አገኘ ስልክ ማግኘት በጣም ቀላል። ገብቶሻል ስለዚህ ከቻልሽ ይሄን ነገር ብታስተካኪ ጥሩ ነው ብዬ አስባለሁ። አይ መግዲ እንዳልሰጠች እዚህ ነገር ውስጥ እንደሌለች ምክንያቱም አሁን ላይ ይህንን ሲም ታውቀው እሷ ብቻ ናት። ስለዚህ እሷን ቢዝላት አንተ አገኛለሁ ብለ ለማንኛውም ሰው ግዴታ እሷ መናገር ምናምን ያለው ነገር እንድትናገሪ ነገሮችን እናስተካከል። እኔ እያስገድዱሽ ምናምን ነገር አይደለም። ወቶሻል አ የሆነ ሰት የሚያስደስትሽ ከሆነ ብዙ አላደክምሽም። በሌላ መንገድ ለምንድን ነው መናገር? ሁሉም ነገር እኮ የሚሆነው በጊዜው ነው አይደለም በቦታው ካልሆነ ሁሉም ነገር እኮ ምንም ትርጉም የለው። ነገሮች ከተደፈራረሱ በኋላ ብትናገሬ ምን? እዚህ ጋር ሁሉም የአንድ ሰውን ህይወት ለማስተካከል የብዙ ሰው ህይወት እየተበጠበጠ ነው፣ ታቃለፋል እና እዚህ ጋር ማንም ሰው እየተረዳኝ አይደለም። ማንን የጠራኸኝ? የምር የምትነግረኝን ነገር አምናታለሁ ብለህ አስበህ፣ እርግጠኛ ነኝ እንደማታምነኛ ቀርሁን ከነገርሽኝ አምንሻለሁ። አሁን አንቺ እንደዚህ በማድረግሽ የምትጎጁ ምንድን? ወይስ የምር የእሱ ግብረ አበር ሆነሽ ነገሮች ሲበላሹ ማየት ትፈልጊያለሽ? ምናል ነገር እንዴት እንደዛ ናት ብለ ታስባለች። ጀም ማለት እዚህ ሁሉ ነገር ውስጥ እኮ የገባሁት እኔ በአንድ ሰው ምክንያት ነበረ። እሱም መቅዴ ጓደኛ ናት ብሎ ስላሰበ እኔ ጋር መጣ። ሰው እኔንም ማጠመደኝ ነበር፣ እና እኔንም እያስፈራራኝ ነበር። እያንዳንዱ ነገር ሲያስደርገኝ የነበረው ማለት ነው። ፈጣሪ ይመስገን ከእሱ ወጥቻለሁ። ግን ይህን ነገር ማመን አለማመን የምትችለው አንተና አንተ ብቻ ምክንያቱም እኔ የምናገረው ነገር እዚህ ጋር ዝም ብዬ ነው እየተናገርኩ ያለሁት። ማንም ሰው እያመነኝ አይደለም። ማንም አሁን እንዲያምንሽ እኮ እውነታውን ነው እየተናገርሽ። እውነታውን እየተናገርኩ እንዳልሆነ በምን እርግጠኛ ነሽ? እስኪ ምን አይነት እውነታ ብናገር ነው ቆይ የምታምነኝ? አሁን እውነታውን ከመናገር አልፈሽ ሰውየውን ለምንድነው የማታቀርቢልኝ? ወይም ሰውየው ከሰውየው ጋር ያለሽ ግንኙነት በቃ ይሄ ይሄ ነው። ስለዚህ ሰውየውን በዚህ መንገድ ማግኘት እንችላለን። ቆይ ስጀምር እዚህ ጋር ለምንድነው ስለሰውየው ይጠይቀኝ ማለት ሰውየውን እኮ ሁላችንንም ነበር አይደል እንዲያጠመደው ስለዚህ ለምን እኔን ብቻ መርጣ እኔን ትጠይቀኛለህ? ይበልጣል አንተ ማውራውን ነገር ብታመን እኮ እንደዚህ ብለህ እኮ አትጠይቀኝም። የማመን ያለማመን ግብ ያለው። ከቆሻ ዳረ ሰውዬውን ታውቂው ያለሽ ለምን እንደዚህ ይፋ ማውጣት እንደከበዳችሁ ነው ግራ አይገባኝም ማለት ነው። ሰውዬው ነገርኩ፣ እሱ በጣም ረጅም ነው። በጣም ህግ አልካ ህግ ለእሱ ምንም ማለት አይደለም፣ ምንም የትም ሂድ የትም። እሱ ዛሬ ገባ አይደለም ታሰር እራሱ ደስ የሚል አይታሰርም። ታሰረ ከአስር ደቂቃ በኋላ ይወጣ። የዛኔስ አንተ ላይ ወጥ እየሰጋ ነው። ንገረ ምን አይነት አኗኗር ነበር እየኖርን የነበረው? አንቺ አሳልፈሽ ለምን አትሰጭም? ሰውዬው እኔ በምንድን ነው አሳልፈኝ ሰጥ እስኪ ንገረኝ። ሲቀጥል አንተም በምናምኝ ነው አሳልፈኝ ምሰጥ። የሰውዬ ማንነት ምንድን ነው? የት ነው የሚኖረው? ይሄን እኔን ንገር፣ ትክክለኛ መረጃ ብትናገር። እሱ እኮ በጣም እንትን ነው። ዛሬ ቀጥሮ ያገኘክ ቤት ራሱ ነገ አያገኝክም ሲቃጥል ደግሞ እሱ አግኝቶ ነው ያውቅ። በጣም ብዙ በስሩ በጣም ብዙ ሰራተኞች አሉ። የተለያየ ቤት ነው ስቲል። ዛሬ እንኳን ያገኘህን ቤት ሄደህ ጠቁመህ ምናምን ነገር ብታሲዝ ነገ ያንን ቤት አታገኝም። የትላልቅ ሰው ቤት በቃ ለደቂቃ ያህል ነው የሚከራያቸው። ያልሞከርኩኝ ነው የሚመስለው፣ እኔ ያልደረስኩ በቦታ ነው የሚመስለው እዚህ ጋር በጣም ግራ እየገባኝ ነው ማለት፣ እኔ ለሰውዬው እየተከራከርሽውን አንቺን ራስሽን ነፃ ለማውጣት አስበሽውን እዚህ ጋር የጠራኸኝ እኔን አባል አድርገህ እንትን እንድትለኝ አይደል? በመጀመሪያ ማለት ነው። አባል ባለመሆን ምን ማረጋገጫ አለኝ? ምክንያቱም እስካሁን ለሰውዬው እየተከራከርሽለት ነው፣ ወይም ሰውዬው የማይገኝበትን ነገር ነው እያወራሽ ያለ። እያመቻቸውለት መሰለ። በቃ እንደዛ ነው ይመስለዋል። እያንዳንዱ የምናገረው ነገር አንተም ቢሆን አታምነኝ ምክንያቱም እዚህ ጋር ጓደኛ የምላት የራሴ ሰው ያላመነችኝ፣ አንተ ታምነኝ ያለ ብዬ ደግሞ አልጠቅ። እንደዚህ እየተከላከልሽለት ደግሞ ለማታምነው ሰው ድጋሚ እንዳትጠራኝ። እየተከላከልሽለት ነው የሚመስል ለሰውዬ ማለት ነው። እንደዚህ አይገኝም ብዙ ሰዎች አሉት ምናምን፣ ጭራሽ ነገሩ ሰውዬ እንዳያያዝ በጣም እያገዛሽ ነው ነገሩ እንጂ ምንም የመፍትሄ ሀሳብ አላመጣሽም። ነገሮች ማስተካከል ምናምን እንደሚቻል አይደለም እየነገርሽ ነልሽ ነ የነገሩን እንዲማስተካከል ያልሙከርኩኝ ነ ወይ የሚመስል እስኪ ንገረኝ ሁሉም በራሱ በኩል ስላልሞከረ በቃ ልክ የሆን ኮኛ አይመስለውም። እኮ ለዛ ነው አንተም በራሱ በኩል ብትሞክር ነው በቃ የሚገባቅ። ወይስ ስለ ሰውየ አንቺ ማንነት እንዲታወቅ አትፈልጊ? ትክክለኛ ማንነቱን ተናግረሽ የሰውየ ማንነት ስለ የምታውቀው ነገር አለ። በቃ ካየሁት ነገር አንጻር እኔን አታውቅም አይደለ? ስለዚህ ትርፍ ቃል ባንነጋገር ይሻል። እንድንነጋገር ያደረግሽ እኮ እያረግሻለሽ ነው። እንትን አይደል? ለምንድን ነው ሰውን ወደ ሌላ ነገር። እስካሁን በትዕግስት እየወደርኩሽ ነው፣ በሰላም እየወደርኩሽ ነው። እኔም በጣም በትዕግስት እያወራሁ ነው ምክንያቱም ይህን ነገር ለእያንዳንዳችሁ ማብራራት በጣም ነው የሰለቸኝ በጣም። መጀመሪያም ቢሆን ኖርማል ላናገርክ የቻልኩት እንደምታምነኝ ስለነገርከኝ ነበር እኮ እኔ ማምሻለሁ ግን አሁንእስ በል እዚህ አይነት መንገድ እንዴት ነው የምታምነኝ እስኪ ንገረኝ የነገርሽኝ ነገር ከእነዚያ ከነገርሻቸው ነገር ምንም የተሻለ አይደለም የመፍትሄ ሀሳብ የመጣችው ነገር የለም ሔርሜላ አብረሃም ሩታ መቅደስ እንደዚህ እንደዚህ ሰውዬው በጣም በጣም በጣም ነው የሰለቻችሁ ከሰለቸሽ እውነታውን አውጪ ነው በጣም እውነታው ያለው እኔ ጋር ብቻ ነው እንደ ቆይ እንደ ሰውዬውን ለምን እራሱ አሳልፍሽም መስጠት የከበደሽ ምንድን ነው ያስፈራሽ ነገር በጣም በስንት በስንት ስለት ነው ከእንደዚህ አይነት ነገር ወጥቼ የድብብቆሽ ህይወት መኖር ትቼ ያልሄድኩበት ቦታ የለም። ያልሄድኩበት ከሱ ለመራቅ ማለት ነው። ያልሄድኩበት ያልገባሁበት ቦታ የለም። አሁን አረፍኩኝ ባልኩበት ሰዓት እየመጣችሁ አትበጥብጡኝ፣ በእናታት ይኸውልሽ፣ እንድታርፊ ማንም የከለከለሽ የለም። ግን እኛ እውነቷን እንድትናገሪ ብቻ ነው የፈለጉ ነው። ሰውዬውን እኛ መያዝ እንፈልጋለን፣ ማወቅ እንፈልጋለን። በጣም ትልቅ ነገር ነው። ያበላሽ ያለው ሰው የሰውዬው እየቦጠበጠ የአንድ ሰውዬው ብቻ አለ በጣም የብዙ ሰውዬው እየቦጠበጠ ነው ያለው። ሁሉም የራሱ የሆነ ቤተሰብ አለው አይደል? ያንቺ ቤተሰብ ቢበጠበጥ እንደዛ ምን ይሰማሽ? በጠበጣችሁት እኮ ያለ ምክንያት በማላውቀው ምክንያት እኮ ገብቶ ያኔም ቤተሰብ ራሱ እኮ ተበጠበጠ ተበጠበጠ። እኮ አልገባችሁም እንጂ እዚህ ጋ እኔ ግብረ አብር ነኝ እኔ ምንም አልሆንም፣ እንደዛ ነው እያሰባችሁት ያላችሁት። አይደለም እንደዛ ከሆነ እሺ፣ አሳለፈሽ ለኛ ያስጭነ ሰውዬው አንተ ማነህ? እስኪ ንገረኝ። ሰውዬው ከሕግ በላይ የሆነ ሰው አንተ ማነህ? ከሕግ በላይ ያለ ማንንም ከሕግ በላይ ለኛ መናገር ትንሹ ነው። እሺ እስካሁን በስርዓት እያወራሽ ነው በትዕግስት እያወራሽ ምን ልታረገኝ ስ ጋር እኔ እስካሁን ሴትሽ ነው ብዬ ያከበርኩሽ ያለሽ አርፍ ቃል ባንነጋገር ደስ ይለኛ። እንዳንነጋገር ከፈለግሽ ሞታውን ተናገ። በስነስርዓት አክብሬ እያወራሁ ነው። አክብሬ ባላወራክ፣ አክብሬ ባልሰማክ ኖሮ ደግሞ ለማላውቀው ሰው ዝም ብዬ ተጎትቼ እዚህ ድረስ አልመጣም። ቢገባ ከሆነ የሚስተካከል ነገር ካለ ብዬ ነው እኮ እንዲስተካከል ከፈለግሽ እውነታውን ተናገሪ፣ እያልኩ እስኪ። ምንድን ነው እውነታው? እስኪ ቆይ እኔ ነገር አለ አዎ፣ ነገር አይደለ። በማታውቀው ነገር እራስሽን ሲቀጥል መናገር የት እንዳለ ግንኙነት ተደብቃችሁ ላ እንደምትገናኙ ነው መረጃ የደረሰ ይሰማኛል። ከዚህ በኋላ ስለማታውቀው ነገር አሁንም ቢሆን ልንገርቅ እየገባ አትቀላቅልሽ ተደብቂው ሳገኘው አይተካል። እየደረሰኝ ያለው መረጃ እንደዛ ነው፣ ተደብቀሽ እንደምታገኝ ስለዚህ፣ ሁሉንም ነገር ትሰማላችሁ፣ ሁሉንም ነገር ታጣራላችሁ፣ ምናምን ነገር። እኔ የምለውን ነገር ደግሞ እዚህ ጋር ማንም ሰው እያመነኝ አይደለም፣ ገባ። የምታደርጊው ነው የምታወሪው ነገር ፍጹም የተለያየ ነው። አንቺ እኛ ጋር ስትመጪ ምንም እንደማታውቂ ሰው የእጁ ረጅም እንደሆነ እና ማንም ሊይዘው እንደማይችል ነው እያወራሽ ያለሽው። እሱን እኮ እኔ ብቻ እኮ አይደለም አንድ የምሉት ሁሉም እኮ የደረሰባቸው ሰዎች እያሉ ነው፣ ወይስ የእኔም ብቻ ነው? ቆይ ነግፋችሁ እያያችሁ ያላችሁት፣ አንቺ ከሌሎቹ የምትለይበት ምክንያት ቀድመሽ ታገኘዋለሽ ወይም ከሌሎቹ እምትለዩ ታገኘዋለሽ። ሰው እኔ እሱም ባገኘው ለምን ከሆነ ሰው ጋር እንትን አልልም። ሲቀጥል ደግሞ ነገርኩ፣ እሱ እጁ በጣም ረጅም ነው። ገባ ማለት ለአስር ደቂቃ አይቆይም። ያው ለካባትኒ ህይወቴን ፈልጓል እና አሁንም ቢሆን በተረጋጋ መንፈስ በጣም ስራሽ ነው ሱኩኛ አይደለም ስራሽ ነው እንድታከብሪኝም ምናምን ነገር ምናምን አይደለም የምፈልገው። እውነታውን እንድትነግሪኝ ነው። እኔ የምፈልገው እውነታውን እንድትነግሪኝ ነው። ሰው ያለበት ሁኔታ እንድትነግሪኝ ነው የምፈልገው እንጂ በእንደዚህ አይነት ሁኔታ ደግሞ ማውራት አንችልም። እኔ እያስፈራራሁሽ አይደለም ግን ስቲን ጋር የምትጠቀማለሁ ከሆነ በስርዓት ያለው ነገር እያንዳንዱ የምትለውን ነገር ትፈራኛለች ነው ምናምን ብላ ስ በጣም ተሳስተሃል። እያስፈራራሁሽ አይደለም ግን እውነታውን ተናገር ነው ያ እውነታውን ነው እየተናገርኩ ያለሁት። ሰማኸኝም አልሰማኝም አመንከኝም አላመንከኝም እኔ ጋር ያለ ሁኔታ ሄት ከዚህ በላይ እኔ ጋር ምንም ልታገኛት ትችልም። ገባ ካሄዳል ይኸውልሽ፣ እኔ ሰውየው ብቻ አይደለም ችግሮች የሰውየው ስንበል እንደዚህ ፈራሹ ምናምን ነገር ስለ ስለሱ ማውራት አትፈልጊም ወይም ትፈሪው ያለሽ እንበል ይሄ እንበል ነው። እሺ የምለው ግን አምኜሽ አይደለም። ምክንያቱም ከጀርባው ወይም ሌላ ቦታ ከሰውዬው ጋር እንደምትገናኝ እናውቃለን ሁላችንም ማለት ነው። እና ግን ከሔርሜላ ጋር ደግሞ ያለሽ ነገር ነው ከእሷ ጋር ይቀርታ። እኔ ይሄን ሲነሳብሽ በጣም ዘለልሽ፣ በጣም ተንበገበግሽ። ወይስ ከእሷም ጋር ሌላ ያሰባችሁት ነገር አለ? ከዚህ በኋላ ሌላ ሌላ ህይወታ ለመበጥበጥ ህይወታቸውን ለመበጥበጥ ያሰባችሁት ነገር አለ? እና ምናምን በቀበቀኝ ስለ እሷ ሳወራ እንትን ተረጋጋ። እኔ ሄድ መሰለኝ። የት ነው የምትሄጂው? እኔ እያወራሁሽ ነው። ቆመሽ አውሪኝ። ድጋሚ እንዳትነካኝ እንዳልነካሽ ከፈለሽ፣ ድጋሚ እንዳትነካኝ እንዳልነካሽ ከፈለሽ፣ በሥርዓቱ ቆመሽ በክብር አውሪኝ። እያወራሁሽ ነው እኔ። በተረጋጋ መንፈስ እኮ እያወራሁሽ ነው እኔ እያወራሽ ኝ አለ መስሎሻል፣ እንጂ በስርዓት እያወራሽኝ ጥለሽ ነች። ከሔርሜላ ጋር ያላችሁ ነገር ምንድን ነው? በጣም ብዙ ነገር እያሳያችሁ ነው። ብዙ ነገር እያወራ፣ ስለኔ የምታውቀው ነገር የለም። በማያገባ ነገር አትግባ። በሄድ አይደለም እዚህ ጋር ምንም ነገር ባደርግ አይመለከትም። አፌን እንዳናገኝ እንደሚያገባ አንቺ አረሽ ምን ነግሪ፣ የተጠየቅሽውን ብቻ መልሽ። ከሔርሜላ ጋር ያለ እያስፈራራኝ ነው። እያስፈራራሽ አ ጥያቄ መልሽ። እኔ ደግሞ እየመለስኩል ነው። አላቃትም አላቃትም፣ በቃ አላቃትም፣ አላቃትም። ስለዚህ ከእሷም ጋር አላቃትም ማለት ነው። እንኳን ኖረ፣ በቃ ይኑር። እንኳን ኖረ እዚህ ጋር ለማያምን ሰው ምንም ነገር ማብራራት አይጠበቅብኝም። ገባ ከአይደለ አይጠበቅብኝም፣ ምንም ነገር ማለት ነው። ግዴታሽ ነው ማብራራት። ማን ነው ግዴታ ያደረገው? እስኪ ንገረኝ። እኔም በጣም በትዕግስት እያወራሁህ ነው።

እንድታወሪ ስለምፈልግ ነው። በስርዓት እየመለስ ድጋሚ ብትሆን እኔ ስልክ ላይ እንዳትደውል። ታውቀኛለህ? አታውቅኝም አይደለ ነገር እኔ አታውቀኝም። በቃ ደግሞ እየጠቁም አታውራ። አታውቀኝም፣ አታውቅኝም። ከህይወቴ ውጣ። በቃ አንተ ስንታችሁ ነው? ቆይ አስብበት እያ። ዛሬ ምንም አስብበት ነገር የለም። ምንም አስበሽበት ታሳውቂኛለሽ። ሰማኛለህ። ምንም አስብበት ነገር የለም። ምንም ምንም አስብበት ነገር የለም። እሺ፣ ሰማኛለህ። ጆሮህ ይሰማል። መስማት ትችላለህ። በቃ ተወኝ። አንተም ብትሆን ተውኝ። በቃ ሁላችሁም። እውነታውን እስካልተናገርሽ ድረስ አልተውሽም ይለ አንተ ብቻ። እኔ አላስፈራራም፣ ግን ደግሞ ሰማኝ። ምንም ማብራራት አይጠበቅብኝም ለአንተ መብራራት አለብሽ ግዴታ ነው። ነገር የለም በድጋሚ አስቢበት። በድጋሚ ያለው ነገር ታወራለሽ። ሳንተሽኛ ላ እንዳትደውል፣ አታቀኝም፣ አላቅህም ገባክ አይደለም? ያለው ነገር ትነግርኛለሽ። ነገር ድጋሚ ስልክ ላይ አንተ እሱን እናያለን። እንግዲህ የሚመጣውን ነገር ገባህ ካይደለም የሚመጣውን ነገር እናያለን እሺ፣ እናያለን ጋሜ ግን ስልክ ላይ እዳ